ሰላም ጤና ይስጥልኝ እንደምን አላችሁ ክብሯትና ክብሯን ውድ የተከዜ ቤተሰቦች የኮሶበር ጦርነት ከአቤ ጉበኛ አንድ ለእናቱ አንዳንድ ሰዎች ለደግ ነገር ሲደክሙ ኑረው በመጨረሻቸው ደግኖ የማይታይ ነገር ሲከታተሉ ይሞታሉ አንዳንዶቹ ደግሞ ክፉ ነገር ሲከታተሉ ኑረው በመጨረሻ ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው፣ በሕይወታቸው ዘመን ሁሉ ደግ ነገርን ሲከታተሉ ኑረው በደግነት የሚሞቱ። ፔሪክሊስ የተባለው ታላቁ የአቴናውያን መሪ በሞት አፋፍ ላይ በሆነበት ጊዜ ብዙ አቴናውያን በሕይወት የነበሩ ወዳጆቻቸው በአልጋው አካባቢ ተሰብስበው በሕይወቱ ዘመን የፈጸማቸውን ልዩና ከፍተኛ የሆኑ ጉዳዮች ሲዘረዝሩ ምን ያህል ስልጣን እንደነበረው የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ ስላቴንስ ክብር ከዘጠኝ ያላነሱ መታሰቦች እንዲቋቋሙ እንዳደረገ የማይሰማ መስሏቸው በማድነቅ ሲናገሩ፣ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እድል ድርሻዋን እየሰረች የተፈጸሙ ቢሆኑ ምንም እንኳን እነዚህን የመሰሉ ስራዎች በሌሎቹ የጦር መሪዎች የተሰሩ ቢሆኑ እነዚህን ጉዳዮች እኔ መመስገኝ አድርጋቸው ስትናገሩ በእኔ ምክንያት አንድም አቴናዊ እንዲያለቅስ አድርጌ የማላውቅበትን በእኔ የተፈጥሮ ባህሪ ውስጥ ከፍተኛ ያለውን ታላቅ ነገር ሳታስታውሱት በማለፋቸው ተገርሚያለሁ ብለዋል። ትልቁ ነገር ከዚህ ላይ ነው። ደጃዝማች ማሩ በሕይወት ዘመናቸው ውስጥ ሃይማኖት ካልሆነ በቀር ሰውን የሚመለከት ከፍተኛ ቆም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኔ ዓለም ራሱ እንዳደረገው ለህዝባቸው ሲሉ ህይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰለ ጭካኔ ተሰርቶ ካዩ ወዲያ የመንገስ ግዛት የማስፋፋት ምኞታቸው ሁሉ ሞተ። ሲዘምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የደንቢያ ቤተክርስቲያኖች፣ የታረዱት ካህናት፣ አሮጊቶች፣ ሽማግሌዎች፣ ህፃናት ነበሩ። ከዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቆ የታየበት ቀን አልነበረም ይባላል። ደጃዝማች ማሩ በዚህ ምክንያት ከዳሞት እስከ ወገራ ከሱዳን ጠረፍ እስከ ፋርቃ በር የነበረ ሰራዊታቸውን አክትተው ለዘመቻ ሲነሱ ደጃች ጎሽም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ውቤ ከጠላቶቻቸው ጎን ተሰለፉባቸው። ውቤ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደረግላቸው ጥቂት ምክንያት አላቸው። ደጃ አዝማች ማሩ ከደጃች ውቤ አባት ከደጃ አዝማች ኃይለ ማርያም ጋር አንዱ ሆነው ደጃች ጎሹን ሲወጉ ከቆየ በኋላ እንደገና ከኋላ ባላገራቸው ከራስ ይማም ጋር ተባብረው የድሮ ጓደኛቸውን ወግተው ጎንደር ጥግ በተደረገ ውጊያ ላይ ገድለዋቸዋል። ነገር ግን ከዚህ በኋላ ደጃ አዝማች ማሩ አባታቸው ሲሞቱ በራስ ይማም ጦር ተማርከው ታስረው የነበሩትን ውቤን እንዲለቁላቸው ጠይቀው ከተለቀቁ በኋላ የሰሜን ደጃ አዝማች አስደርገው ለቀቋቸው። በዚህም ሳይወሰኑ ቆይተው ልጃቸውን የወርቅ ውሃን ማሩ እንዳሉላቸው። ይሁን እንጂ አባታቸው የደጃጅ ኃይለ ማርያም ግዛት ከነበረው ክፍል ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ቤ ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእረፍት መከላከያ አድርገው በአጋጣሚ ድል እንዲጠቀሙ ገፋፏቸው። ደጃች ጎሹም ከነ ራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑም በላይ ደጃች ማሩ ያን የመሰለ የእርዳታ ጥያቄ መልእክት ስላልተላለፉላቸው ድሮ ከደጃዝማች አይሉ ማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የእነዚህን ታላላቅ መሳፍንት ጦር ለመግጠም ሲነሱ ራስ ይማም በስራቸው ከነበረው ጦር ምንም ሳያስቀሩ፣ ከዚህም ጋር የደጃች ውቤን ጦር ተጨምሮላቸው ዘመቱ። ዋናው ጦርነት በጎጃም ጠቅላይ ግዛት አመዳሚት በሚገባ በሚገባ ቀበሌ ልዩ ስሙ ኮሶውበር በተባለው ቦታ ነበረ። በዚህ ቦታ ላይ በተደረገው ጦርነት በሁለቱም በኩል የኢትዮጵያን ቆራጥነት ጎልቶ የሚያሳይ ጀግንነት ከታየ በኋላ፣ ምንም እንኳ ደጃች ማሩ ራሳቸው ዘምተው በዚህ ቀን ተሸነፉ ባይባሉ፣ ምንም እንኳ ደጃች ጎሹ የታወቁና የተፈሩ ጀግና ቢሆኑ፣ ድል የእግዚአብሔር ስለሆነ የእኚህ ሁለት ሀያላን መሳፍንት ጦርን በራሴ ማምጦር ድል ተመርታ ደጃጅ ማሩና ደጃዝማች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ የኋላቸው ማፈግፈግ ጀመሩ። ደጃጅ ጎሹ ወደ ማልጎጃም ሲሸሹ፣ ደጃጅ ማሩም ወደ ደምብ ያለመመለስ ፊታቸው ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራዊ በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምንድን አዲስ ነገር መጣበል? አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ፣ አለ ወታደሩ። አሳዛኙ ነገር አሁን ነው እንደ የደረሰው በልበጥ የሚያሳዝን ነው ጌታ። እሱ ምንድን ነው? ስዋግሹም ክንፉ በኩል ታለው ጦር ጋር ሲዋጉ የቆዩት ቀኝ አዝማች ከብቴ በጥይት ሙተዋል። ከብቴ? አዎ፣ ከብቴ። አዎን ጌታ። አይወጉ፣ የእኔ ከብቴ፣ የእናት ልጅ ጓደኛ፣ ወንድሜ፣ አባቴ፣ መካሬ፣ ጌታ፣ አሽከሬ፣ ባሬ፣ ከብቴ አሉና ደጃዝማች ወደ ጦር ሜዳ ፊታቸውን መለሱም። ልጅ ክንፉም ተማርከዋል፣ አለ ወታደሩ። የቱ ክንፉ አሉ ደጅ አዝማች ማሮ፣ ልቡ እንደጠፋ ሰው ድንዝዝ ብለው። ክንፉ ሀይሉ ክንፉ ሀይሉ፣ የወይዘሮ ሁለት ተክሌ ልጅ ክንፉ፣ ዛሬ ምን ይዤ ልገባ ነው? የሚሸሸው እግዚአብሔር አውቆ የፈጸመውን እድሜ እኔ ልቀጥል ነውን? አሉና ደጅ አዝማች ፊቱን ወደ አዘረው ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ ከጌታ ጋር ለመሞት የቆረጣችሁ ተከተሉ፣ ሽሽት የፈለጋችሁ ሸሹ። አሁን ወዳቸው እንጂ ፈልታቸው አትከተሉ። ማሩ የለም፣ ሙቷል። ማሩ የሚባል ሰው ዳግመኛ አታዩ ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋግሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ ግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ ሸክሞ ከኋላቸው የሚከታተለውን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያድሮ አይጠዋት እንደማያውቁት ሰው ድንግጣሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከጠገባቸው ቆመ ሰዎችም ስም እየጠፋቸው አዱኛን፣ ሰንደቄ፣ ተሾመን በሟቸው ወንድማቸው ስም ከብቴ እያሉ በመጥራት ላይ ነበሩ። የከብቴማ ነገር አእምሯችን የያዘው ሰው ብቻ በመሆኑ በጥጋቸው ያለውን ሁሉ እየተሳሳቱ ከብቴ ይሉት ነበረ። ስለዚህ ሰው እንደሚያውቁት ያህል ቢያስደነግጣቸውም አይተው ሊያውቁት አልቻሉም። ቢሆንም ከእርሱ ገጽ ሌላ የተያዘው ሬሳ ምናልባት የደጃዝማች ጎሹ እንዳይሆን ብለው ተጠራጠሩ። መቸም የማንም ተራሰው ሬሳ እንደዚያ ካሉ ፍጅት መካከል ታስቦ አይነሳ። ወንድም፣ ይሄ ማን ሬሳ ነው? አሉ ደጃዝማች ልጅ ግሩም መኮንን እየተመለከቱ። ደጃዝማች ማሩ ይረሱት እንጂ ሰውየው አልረሳቸው ስለነበር የዚህ ሟች ስም ሊነግራቸው ምን ያህል እንደሚሳቀቁ ተሰማውና መቸስ፣ ጌታ፣ የምን ይደረግ፣ መቸም የጦርነት ፍሬ ይኸው ነው። በአንድ ቀን ውሎ በአንድ ሰዓት ስንተስንቱ ወንድም፣ ተስንቱ ጓደኛ ተስንቱ ወዳጅ መነጠል ነው። ለጌታ ይህ ነገር አዲስ አይደለም፣ በአውቅም ዛሬ ተውል ይበልጥ በጣም እንደተጎዳ አውቃለሁ። አሁንም ጌታዬ እርስዎን ታገኘው ሰዎችን ይዘዙና ወደ ሀገራቸው አስልከው ያስቀብሯቸው። ዓይኔ እያየ የከብቴ ሬሳ በይም ማረመኔዎች አይሰለም ብዬ ነው ተጦርነቱ ወጥቼ ያስነሳዋቸው። እኔ ያደግ ወንድሙ ከብቴ ናቸው ጌታዬ። ቢረሱኝ፣ እኔ ያረሳሁትም አንድ ጊዜ ቤቶ ሰው ነበርኩ። ቀኛ አዝማች የማውቃቸውና ለወዳቸው አልኩት፣ በዚያ ጊዜ ነው እያለ አስተዛዝኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬስ ተስፋ አልነበረኝም። እግዚአብሔር ዋጋ ንክፈል ወዳጄ። በእኔ ቤት ኑሮ ስመች አሳዝኜ አስቀይሜ ይሆናል እንጂ ደስ አሰኝቼም ይሆናል ብዬ አላስብም። መቼም እንግዲህ ሙትነኝና ማረኝ ጌታዬ፣ ጥንት በበደልኩ ይቅር በለኝ አሉ። ደጃ አዝማች ማሩ እንባቸውን እያፈሰሱ ጌታዬ፣ እኔ ምንም አልበደሉኝ። እኔ ነኝ የከዳሁት ቢሆንም ክዳት አይደለም፣ ተኮንኔ ነው ያደግኩት። እርስዎ አልበደሉኝም እርሷ በአስተማሪው ስርዓት ነው ሰው ሁኜ ደጃች ያገኘውት። ይበሉ ጤና ይስጥልኝ፣ ቀኙን ይስጠውት አሉ መኮንኑ። ከዚያ በኋላ ላይ ሰውን የተያዙበት ቃሪዛ መሬት ላይ እንዲያርፍ አስደርገው ወዳጅ ወዳጅ ማሩ ሰዎች መለስ ብሎ አነሱና ወደ ደንቢያ እንዲሄድ አደረጉ። የከፍት አፅም የትም መውደቅ ያለበትም ክቡር አፅም ነው አሉ። ወዳጄ ስም ማን ነበር አሉ ደጅ አዝማች መኮንን ትክ ብለው እያዩ የተ ይረሱታል ብቻ አሽከሮ ነበርኩ አለና መኮንኑ ከነሶቹ የደጃዝማች ጎሹ ሠራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ተቀኝ አዝማች ከብቴ ሬሳ ላይ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ አንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ኪምና ለምዱ እንደለበሰ ነበር። ሰማያዊ አብደላ ከኔ በደም ተለውሷል። የቀኝ አዝማች ከብቴ ሬሳ ፊት ከደናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያዩ ሰው አይኖች ይመስሉ ነበረ። ገተ በላት ቀየመኝ እከተልሃለሁ፣ አሉ ደጃዝማች ማሩ ዝቅ ብለው ሚሬ ሰውን አንገት እቅፍ አድርገው አፉን ሳሙትና ኩታውን መልሰው አለበሱ። በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋግሹም ክንፉ ጦር ጋለቡ። ብዙ ወታደርም ተከትሏቸው ሄደም። የማሩ ጀግንነት ለኢትዮጵያ መራባዊያን ሰማይ ጠርፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋግሹም ክንፉ ጦር መካከል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እርሳቸው ከፈጁ ሰው ሌላ የዋግሹሙ ሰራዊት ነፍሱን ሳያውቀው እርሳቸው ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተጠራረገው ሰው በጣም ብዙ ነበር። ሁለቱ ደጅ አዝማቾች መጀመሪያ ሳያፈገፍጉ እንደዚያ ቢዋጉ ኑሮ የኢማም ዘመን መሰራትን ታሪክ ያን ዕለት ይፈጸም ነበር። በዚያ ሁኔታ በጥላታቸው መካከል ሆነው ሲዋጉ ከራሳቸው ዋግሹም ክንፉ በተሳሳት በተተኮሰ ጥይት ተመተው ወደቁ። በጦርነቱ ላይ የነበሩ ሰዎች የደጃዝማች ማሩን ጀግንነት በሚናገሩ ጊዜ ዋግሹም ክንፉ በጥይት የመታቸው ፊት ለፊት ቁመው ታጋጠማቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃቸውን አፈሙዝ ወደ ኋላቸው አድርገው ለማስፈራራቸው ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያምን ይሁን ታላቁ መስፍን ደጃጅ ማሩ እረኛ እንደተነበየው ከእውነተኛው ዓመድ ላይ ባይወድቁም አመዳሚት በተባለው ቀበሌ ላይ ወደቁ። ከጎጃምና ከበጌምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከእርሳቸው በፊት የገዛው ስለሌለ እስከ ዛሬ ድረስ ማሩ ቀመስ እየተባለ በመጠራት ላይ ለእኒያ የማይገበሩ ጀግንያ፣ ለእኒያ ጨካኝ፣ ለእኒያ ግፈኛ፣ ለእኒያ ደረቅ ክርስቲያን፣ ለእኒያ ለውዳጅሞች፣ ለእኒያ ገናና መስፍን፣ ለእኒያ ተቆርቋሪ ሰማት ከታላቁ የድንጋይ ሐውልት ይበልጥ መታሰቢያቸው ነው ይኖራል። የደጃ አዝማች ማሩ ሞት በደንቢያ እንደተሰማ አልቃሽ እንዲህ ብላ አለቀሰችላቸው። የደንቢያ መኳንንት፣ የደንቢያ ወይዛዝር ጠጅ እንዳያምራቸው፣ ጎጃም ላይ ተደፍቷል ወለለው ማራቸው። እንደዚህም ጮማ ዳግም እንዳያምራቸው፣ በሰቆጦች ታርዷል መመኪያ ከብታቸው። ማሩን ስታማሩት ጨካኝ ነው ብላችሁ፣ ሐዘን መቻል ቅቶት ሄውም ወተላችሁ። አላየውም ብሎ ህዝቡን ሲያለቅስ እንደሚያምነው ጌተው እንደ ክርስቶስ ማሩ ሄደ ለሕዝብ ደሙን ለማፍሰስ መሳፍንት ነው ስለው የሞላው ሀብታም፣ እሱስ ለካንዶራን እንዲስስታም ስንት ከብት ሞልቶለት በደንቢያ በረት አንዱን ከብቱም ብሎ ደረሰ ከሞት ግብፅና አረቦች እንዲያስፈሩህ የቱርኩ ባሻዎች እንዲያስያፈሩህ እስላም ክርስቲያኑ እንዲያስፈሩህ አማራና ሮሞ ሲሪድ በስምህ አመቻ ደፈር ነው ዛሬ ያዋረድህ የጎጃም መኳንንት የመራበርህን ጠረው በጠና የጎንደር መኳንንት የመራበርህን ጠረው በጠና ብርቱ መከታችሁ ዛሬ ወድቋልና፣ አለም ሲንቀጠቀጥ ለቱርኮች ስልጣን ይገረም ነበረ። ታላቁ መስፍን እንኳን ጦሩን ከቶ ራሱ ዘምቶባቸው ስሙ ብቻ ነበር የሚያሸብራቸው። እናንተ ሞኝ አበሻዎች ሁልጊዜ እርስ በሳችሁ ስትተራረዱ፣ ምስቲ ጉዳችሁን አይታችሁ ፍረዱ። አማቾች ከተውት ቢወድቅ መስፍኑ አይገርማችሁም ወይ አረቦች ሲዘፍኑ። ወደ ቋራ ጉዞ